ደያለወንድ ይ ብዙ ሰው አላቸው እኮ እግዚአብሔርን የማከት ጠላት ቢኖርባቸውን ጥቂትም ቢሆን ጠላታቸው ወዳጃቸው ብዙ ነው። የእነሱ መለያየት ወፍራሙ በጣም ነው የሚያስፈራው። አንቺን ነጭ የረበሱ ወፍራሙ በጣም ነው ሚያስፈራ። በጀግና አምናም እኮ ታስረዋል። ሀይሚን በስፈራሯ ጊዜ እኮ ታስረዋል። እነሱ ታስሮ ነው የወጡት። እነሱ ደግሞ መቼም እንደምንመጡ ታውቃለሽ። የሆኔ ጠላታቸው ሲነሳ ነው እንጂ አይመጡም እኮ ቢዶ አይሰሩም። አይመጡም፣ አይገቡም። እንደ ሌሎቹ አይገቡም። እንደ ሌሎቹ እንትን አይሉም። የሆነ ነገር ሲሰሙ በጣም የጠበቀ ነገር ሲሰሙ ነው እኮ የሚወጡ። ደስ ብኛሉ። ቀጠን ብለው ምን አለ፣ ቀጠን ብለው ምን አለ፣ ልበሃይ የሚመጣ አለ

የስራ ነው። እነሱ ሲጣሉ የስራ ይመጣሉ እንላለን እንጂ ብዙዎቹ በጣም በጣም እንትን ይላሉ ነ የስራሚኖነች ነው እነ ይሰሩ ቶቹን ለጥፎ ምንም አይሰሩም። ደግሞ ብዙዎቹ ያቆማሉ ይተዋሉ። በቃ ሲታረቁ የስራ ቢሆን አሁን ሰብስራይት ላይ ፈልገው ቢሆን አያቆሙ አያቆሙም፣ ይቀጥሉበታል። ግን እነሱ ሰላም ሲሆኑ ይጠፋሉ፣ ይተው ስራቸው እንደዚህ ነው። እነ ልጆች በቃ የሆነ ነገር ኩሽታ ሲነሳ ጠላ ሲነሳ ይመጣሉ አለን ይላሉ። እንደዚህ ደግሞ ሰላም ሲወርድ ደግሞ አሁን ይጠፋሉ፣ አይመጡም። አንድ ላይ ከሆኑ እኮ አሁን አንድ ላይ አንድ ቤት ከኖሩ እኮ ምንም ችግር የለም። በሁለቱ ተስማምተው ሁለት አባቶቻቸው ተዋደው ከኖሩ ምንም ሲሚማ

አሁን እኛን አለቻን ይህ ሶስት ናቸው። እኔ ዝም ብዬ ከታች ቁጭ ብዬ ሰማችዋል። እኔ አንገቴ ላይ ገመድ ቡከት ይሻላል። ምንድን ነው ያልሰጠሹ? እኔ አልገ እውነት የማናቸውም እኮ የለኝም። አልገባም እኮ

አሞኛል ብዬ መጥቼ የከፈትኩት እግዚአብሔርን በረካ ሆናት። እናመሰግናለን። እናንተ መድሜ ይስጣችሁ። እኔ እናት ለና እናንተ ስትኖሩ ነው ቤቱ የሚያምረው እና አንድ ላይ ገብታችሁ ቦታችሁ ሞቅ አድርጉ። በኋላ ስጨርስ ክፍሌ ስገባ በሙዚቃ ሞቅ እናደርገዋለን። ግን የአሁን ስራ ላይ ስለሆንኩኝ ቀውጥ ነው። ዛሬ ደሞ እራት እዚህ ይመጣሉ፣ ከምግብ ከሰርግ ቤት ማለት ነው። ግን እራት እያዘጋጀን ነው። ክፍሌ ማምስቼ ምገባ ነው ብቻ ችግር የለውም። ሰላም፣ እንዴት አመሻችሁ? እንዴት አመሻችሁ? ዛሬ የኔ እንኳን ደስ አለሽ እንደዛ የወረዳችሁ ከአፋቸው ጭቃ የሚሳደቡ ይቃጠል። እግዚአብሔር ይመስገን። የእኔ ጎረቤት አለች እንደዚህ ትላለች፣ ጎረሮ ለአንድ ቀን ትዝብት ለሁሉም ቀን ትላለች። የሆነ ነገር ትናንትና ጌታን አንድ እናት ድምጿ እናት ነው የነበረው ከአፏ የሚወጣው ቆሻሻ። እግዚአብሔር በጣም የሚያስጠላው እንደዚህ ዓይነት ነገር። ሰው አይሳደብም ነውር ነው።

ሺህ ብሩኬ ይመጣል። ሺህ ብሩኬ አይደለም፣ እሷ የምትፈልገው አንድ ብሩኬ ነው። እሱ የሚፈልገው አንድ ሀይሚ ነው። በቃ ማንም ሌላ የብሩኬ ተቆርቋሪ የሀይሚ ተቆርቋሪ ሆኖ እነዚህ የረከሱ ማንነታቸው ማያቃ ገብቶ ሲሳደሩ ዛብር ከአየሽ ሚሚ በማርያ መስላድ በገብርኤል እያደረገች ቀናቶች እየጠበቀች የሁለታቸውን ፎቶ ታረግ ነበረ እና ትላንት ስትገልበው አይቼ ሰድባይ ልንገራችሁ። የተደማመጣችሁ አንዱ ሲያወራ የተደማመጣችሁ፣ መልእክታችሁን አስተላልፉ። እኔ ነገና ዛሬ ከፍትላቸኋለሁ እንጂ ቢዚ ነኝ እንግዲህ ሰርጉ ነገ መጨረሻ ይሆናል ብዬ አስባለሁ ከእግዚአብሔር ጋር ዛሬም እንደዛው ነኝ አመሻለሁ ዛሬ ገነዛ ሲመጡ ወራት ስላለ አመሻለሁ ተጫወቱ እንዳይዘጋባችሁ አየዋለሁ ቤቱ ደግሞ እናንተ ቤቱን እንትንበሳባሁ እንዳይዘጋባሁ ይላችሁ አሁን ካለፈ እንስቃለን ፈታኒ እንበልበት ቪዲዮ ላይ ማለት ነው

ምን አንቺ የነገርሽን ጊዜ ጀመርክ፣ እስከሆነ ቁጭ አላልኩ። የኔ እናት አመሰግናለሁ። የኔ ውድ ቤታችሁ እኮ የራሳችሁ እኮ ነው። ለእኔ አይደለም እኮ እነት ነው የመጣሁት። እንዳይሰፋ የመጣሁት እንጂ ተመችቶኝ አይደለም። እሺ ውዶች ዘና በሉ። እግዚአብሔር ይመስገን። እግዚአብሔር ደግሞ ብዙ ነገር ያደርጋል። ከዚህም በላይ ያደርግልናል። እንኳን ደስ አላችሁ። ይበት ቀን ይመጣል

እነሱ ድብ ድብ ሲይዙ ሀይሚ መሀል ላይ ነበረች እና እንደ ሽልክ ብላ እንዴት እንድፈርታ እንደሸሸች እንደ ብላ ወጣች ከኋላ ኋላ ማላፈት መሀል አስገብተዋል። በጣም ነው እንደሚሏት ፎቶ ላይ እራሱ አይቼ፣ ፎቶ ላይ እራሱ ጆሮዋን እኮ ነው የያዘኝ እያደረገችው፣ እንትን እኮ ነው። ዛሬ ደግሞ ውጥር ውጥር ባትል ለማንኛውም፣ እየባላሁ ነው፣ እንብላ ደግሞ ወቅሴ ሙሽራ እራሱ ይሄ ነገር አስቋታል። በጣታቸው እንታረቅ የሚሉት ቪዲዮ አንዴ አንዴ ዘፊ አንዴ ቆይ፣ ኮሜንት ላይ ነው አውሪ ሐኪማ የአውሪ ለሀት ማለት ነው። ትልቅ መልዕክት ማስተላለፍ አለብን። አሁን አስታረቃቸው ብለን ዝም ማለት የለበትም። ገባሻ? በደንብ ነው ማስታረቅ ያለበት በውስጥ ማለት ነው። እና ሁላችንም የበኩላችንን መልዕክት እናስተላለፍ ነው የምለው። ምን ችግር የለም። ልጆቹን እየጠበቅን ነው ነው። አሁን አፊዛ አፌ እንትን ሴ የሚገባ ሰው ያለመሰለኝ አስገቢ ሎጣ ነው። እሺ ሰዎች ላይ ችግር የለ፣ እንደ በፊቱ ምክራችሁን ቀጥሉበት። እሺ ኦሴ፣ በተለይ አንቺ ችግር የለውም እኮ። ትናንትና እኮ ማስገኝ ሁሉንም ነገር እኮ አድረን ይኸው ዛሬ ተፈጸመልን እና በጣም ደስ ይላል። አሁንም ይቀጥል እንትን እንዳትሉ። ፈለገው አንድነታችንን ን የሚፈልጉት እነሱ ትናንትና ትላንትና ልጆቹ ስላልመጡ ኖ አሁን አፊዛለች አሻም ነበረች አልነበረችም። ትላንትና እዚህ ማለት ነው መልእክት ለማስተላለፍ ለሀብ የመልእክት እናስተላልፋለን ግን እንትና አይሻ አፊዛ አሉና ይምጡና

አራት ጊዜ ነው ወርጄ አራት ጊዜ ነው እንትኑ የመለስኩት እና ዋርኒንጉ ገለበጠኝ አሁን አለች።

ለሀብ መልእክት እናስተላልፍ እያሉ ነው። ገስት እየሰራን እናመሰግን እያሉ ነው። እና እናንተ ትቀጥላላችሁ ማለት ነው። አፊዛ ትግባ የምንለው አፊዛ ትግባ። እኔ ልውጣ፣ እኔ ልውጣ መዲና እንትና ሰሚራም ግ መልእክት ስለማታስተላልፍ ነው። አፊዛን አስገባት ስ አፊዛን አስገ አዩና ሰሚራ አፊዛን አስገቡ በታቸው አላቸው። እኔ ጋር ገስት ዝግ ነው። አዎ በቃ ገብቻለሁ ገብቻለሁ። ኧረ እህቶቼ እንኳን ደስ አላቸው እንኳን አብሮ ደስ ነ ዛሬ የተወለድኩ ቀን ነው የመሰለኝ። የምር ሰሙ ማለት ነው። ኡኡ ወይ ነው አይደል? ኡኡ ልበልልሽ አንቺ ተንከሲስ አሁን እኛ ትላንትና መልእክት አስተላልፈኑ ነበር። ምርጥ አልጋ ነበረ የቀዳችው። ይሄ ኦኬ ብላለች ገስት ላይ ያገኑ ዩቱቡን አድርገኑ መልክት አስተላልፉለት ለሀብ ማለት ነው እና አመስግኖት ላላ የሶስቱንም ፎቶ አድርገን ላ የሶስቱንም ፎቶ አርገን እናመሰግናለን። የሶስቱም ግሩፕ ላይ ልቀቁት። የሶስቱም እንደማታ እሺ። እና ምን ደበለ አንድ ላይ አራት ነው የተነሱ ፎቶ አለ እኮ የነሱ አለ አለ። ግሩፕ ላይ ልቀቁ። እኔ በግሩፕ የለው አስገቡኝ። ስለታስገቡኝ ሶሊያና አልመጣችም፣ ችግር የለውም እሷ